ሰላም ጤና ይስጥልኝ። እንዴት የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ከኔ ጋር እግዚአብሔር ይመስገን በጣም ሰላም ነኝ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ በመቀጠል ማለት ነው ይህን ሰሙን ትንሽ የተፈጠሩ ግርግሮች አሉ መሰለኝ እና በፍቅር ዲዛይን እና ሶሊያና ፋሽን ወይም ደግሞ ዘመናዊና እንግዲህ የተፈጠሩ ነገሮች አሉ። ምክንያቱም አንዳንድ ጊዜ እንዲህ አይነት ነገሮች ያጋጥማሉ ና በጣም የሆነ ነገር ብሶት ወይም ደግሞ የሆነ ነገር ሲያጋጥመን በእኛ ላይ የሚጨመርብን ነገሮች አሉ፣ ግን ለጥሩ ነገር ነው ለበጎ ነው ብለን ነው የምናልፈው። አይደለ? ትክክለኛ ነው። እኔ ግን አሁን ሳስበው ፍቅር ፍቅር ዲዛይን እንግዲህ ምንድን ያለው እንደማያውቃት አላቅሽም፣ እኔ ከአንቺ ጋር ተጋድሚ ያውቃለሁ ወይ ፍቅረኛም አይደለሽም ብሎ ክዷል ማለት ነው። እና አንድ ሰው ፍቅረኛው ካልሆነች ወይ የሆነ ሪሌሽንሽፕ ሳይኖራቸው የሆነ ግንኙነት ሳይኖራቸው እንዴት ነው ከዱባይ ከጎንደር ወደ ዱባይ ያመጣችሁ ከዱባይ ከጎንደር ወደ ዱባይ ያመጣሽ? አንቺ ነሽ፣ ግን ስራ ያስጀመርኩሽ እኔ ነኝ። አስቡት። እዚህ ጋር ውሸት የለም ትላላችሁ። የእውነት ንፍረት ከተባለ ማለት ነው እና ያው ብዙ ነገር ነበረ። ፍቅረኛ የነበር ጓደኛ ነበረ፣ አብረን ነበርን እና ያው እሱ ከእሷ መውለድ ስለማይፈልግ ብዙ ምክንያቶች እንትን ብሎ ያው የፈለገውን አድርጓል ማለት ነው። ፍቅር ዲዛይን ያው ስናየው በጣም አንገቱን ደፍቶ ነው። በጣም ጥሩ ልጅ ነው። አንዳንድ ጊዜ ግን እኛ ሀበሾች ማለት ነው ሰው ላይ ስንመሰክር ወይም ደግሞ ይሄ ልጅ ጥሩ ነው፣ ይሄ ልጅ መጥፎ ነው የምንለው የሆነ በቃ አቋሙን አይተን ወይ ደግሞ አንገቱ ሲደፋ አይተን ጸባያኛ ስለሚመስል አይተን ነው። ግን እች ልጅ በጣም እውነት አላት ብዬ አስባለሁ። በእውነት ነው የምላችሁ እና ፍቅር ዲዛይን እዚህ ጋር ዋሽቷል። በትክክለኛነት እርግጠኛ ነኝ። ያው ተጀናጅ ነው ም ይሁን ምንም ይሁን ሶሊያና ከጎንደር ወደ ዱባይ ያመጣችው የሆነ ግንኙነት ቢኖራቸው ነው። ሲቀጥል አብረው ሄዶ ቤተሰብንም አስተዋውቆኛል ብላለች። እሱ ግን እንደማያቃት አላቅሽም ብሎ ነው ግግም ያለውና በጣም ብዙዎቻችን ወደ እሱን ያደላ ነው። ያው አበሻ ስንባል አለው ሲባል ምናምን ላለው ማሸርገድ ተፈጥሮ ሆኖብን ነው እንጂ በእውነት ነው ምላችሁ፣ ሶሊያና የሆነ እውነት ነገር አለ። ለምን መሰላችሁ? እውነት ነገር ባይኖራት ኖሮ በቃ እግዚአብሔር ይፍረድ። በራሷ ባትተማመን እንዴት ነው መጽሐፍ ቅዱስ አምጥታ እንማል ያለችው? በቃ አትማሉ ተብሏል። እሺ ይባል፣ ግን እች ልጅ እውነት ባይኖራት ኖሮ፣ ከልቧ ባይኖር ኖሮ ይሄን ነገር አታደርግ። ማንም ሰው ቢሆን እውነት ባይኖረው ኖሮ ይሄን ነገር አያደርግም። ስለዚህ በጣም እዚች ልጅ ላይ ግን በጣም ብዙ ስንፈርድ፣ በእውነት ኃጢአተኞቹ እኛንን የምንሆነው ማለት ነው። በጣም ልብስ ሊገዙ ገብተው ላይቭ ላይ ያለች ማለት ነው። በጣም እንገዛለን ብለው ካሉ በኋላ በጣም ብዙ መጥፎ ቃላቶችን ሲናገሩ ሰምተናል። እና በጣም ይደብራል። እና ብዙዎቻችን ያው አሸርጋጆች ስለሆንም ብቻ ነው እንጂ ፍቅር ዲዛይንም በጣም ብዙ ውሸት ዋሽቷል። ምክንያቱም እሱ ማስረጃ ስላለው እሷ ጋር ያለውን ማስረጃ ደግሞ ይሄ ነገር እንዲመጥ እንደሚመጣ በፊትም አስቀድሞ ያቅ ነበር። አስባችሁታል። መረጃ መቀመጥ እኮ የከፋ አይደለም፣ ግን እሱም ይህንን አደረገኝ ስትል የእሷንም ማመን አለብን። እሷ ብቻ ይህንን አደረገችብኝ ወይም አሳመመችኝ፣ ጸበል በጸበል ነው ምዞረው ብዙ ነገር ብሏልና እሷ አላደረገችም ብለን መደምደም አንችልም፣ አድርጋለችም ብለን መደምደም አንችልም። ግን እሱስ ነው ጥያቄ አሁን ሁላችንም እንግዲህ ቻሌንጁ ለፍቅር ዲዛይን ነው። ምን መሰክርለት ለሱ ነው፣ ይኑረውም አይኑረውም በቃ ታዋቂ የሚሆን አይሁንም። የሞተለት እኮ የሚሄደው ብቻ ብቻው፣ ማንም ሰው ከሱ ጋር ተከትሎ የሚሄድ የለም፣ ከማንም ጋር ተከትሎ የሚሄድ የለም። የለምና ሶሊያና ላይ ኮመንት ብዙ አንብቤ ነበርና በጣም የሚያስጠይፍ የማያስጠይፍ ኮመንት ነው የምንጽፈው፣ ማለት ነው። ምክንያቱም በቃ እሷ እንዲህ እንዲህ አድርጋለች። ልጅቷ እኮ ይህንን ለማድረግ የተነሳሳችበት አንድ የራሷ ምክንያት ሊኖረ ይችላል። ሰው እኮ በቢላ ራሱ በጩቤ ራሱ ይዋጋል አይደል? እንዲ በቃ ወደ ተንኮል የሚወስደው ወይም ደግሞ ወደ መጥፎ ነገር የሚወስደው የሆነ በጣም የምትወዱት ሰው፣ በጣም ያመናችሁ ሰው ሲከዳችሁ፣ ይህንን አደረገች ማለት በጣም ምንም ማለት አይደለም። እንደኔ ማለት ነው እኔ በቦታዋ ሆኜ፣ ሁላችንም እስቲ ሶሊያና ቦታ ኑና እናስብ። በእውነት ይከብዳል እና ቤተሰብ እኔ ግን በጣም ነው የማሳዝነኝ እሱን ብቻ ሳየው ማበረታታት እሷንም ማበረታታት ነው። አሁን እንደውም ማለት ነው አሁን በዚህ ሰዓት መዝሙር ከዚህ በፊት አውጥቷል። በቤተ ክርስቲያን ነው ያደገው የሚባለው ነገር ግልጽ እየሆነ ድሮ ምን እንደሆነ አይታወቅም ነበርና ሰው በጣም ደጋፊ በብዙ እንትን እየደገፈው ነው የሚገኘው። ይሄ ወሳኝ አይደለም እውነት ከተ ምንም ይሁን ምንም ይሁን ለእውነት ነው መቆም ያለብን፣ እንጂ በጣም ይደብራል በእውነት እና ልጅቷ በጣም ያሳዘነች። ግን የሆነ እኔ እውነት አለኝ ትላለች ማለት ነው። ግን ሀቢባ ራሱ ማለት ነው ብዙ እንትን ትሰጣት እሷ ያለችውን ነገር እስቲ ዝም በሉና አዳምጡ። የሆነ ታፍናታለች በቃሽ ይሄንን አታውሪ እዚህ ጋር ቁሚ ምናምን፣ እሱ ሲያወራ ነው ዝም የምትለው ማለት ነው። እና በጣም የሆነ ተጽዕኖ አለ ዛ ቦታ ላይ። እና ሀቢባም እኔ እውነተኛ ለእውነት፣ ለሀቅ ነው የቆመችው ብዬ አላስብም፣ በነኝህ ልጆች ማለት ነው። እንግዲህ ሰው የፈለገውን አድርጎ፣ ያችም እኮ እህት የተባለችው ማለት ነው መቅደስ፣ መጀመሪያ ላይ ያው ሶሊያና ይሄን ያህል ክህደት ስለፈጸመባት እህቱ ደግሞ እዛ ሀገር ወስዶ አስተዋውቋቸው ስለነበረ ያንን እንድትመሰክርላት ነው መቅደስን ይዛ ይመጣችሁ። አስባችሁታል? ፍቅረኛ አይነች ብሎ ሄዶ ለእህቶቹ ሁሉ አስተዋውቆ እና ይህን ሁሉ ሲዋሽ ራሱ አው ልክ ነው፣ እሷ ነች ውሸታም እያልን ነበረ ስንደግፍ የነበረው ማለት ነው። እና በጣም ያሳዝናል። እግዚአብሔር እንግዲህ እውነቱን ያውጣላቸው መቼም ይሄ ሁሉ ህዝብ ፊት ይህንን ቃል ተነጋግረው እግዚአብሔር ግን መፍረዱ አይቀርም ፣ እውነታውም መውጣቱ አይቀርም ማንቀም ማለት ነው። ስለዚህ እና ቤተሰብ እንግዲህ ያው ይሄንን ይመስላል። ለማንኛውም ለእውነት ብንቆም ጥሩ ነው። ያው ይቅርታ ተጠያይቀዋል። ግን ይቅርታ ቢጠየቅም የወጋ ቢረሳ የተወጋ አይረሳም የሚባለውና በእውነት ነው። ግን እኔ ግን ሁላችንም በዛ ቦታ ማለት ነው በነሱ ቦታ እኛ ብንሆንስ ብለን በተለይ በሶሊያና ቦታ ማለት ነው። በቃ የሰው ልጅ ሀቅ ሳይኖረው የሆነ ነገር ሳይኖረው በቃ እኔ ምላለው አይል፣ ይህንን ቃል ራሱ እንትን አይልም ማለት ነው። ስለዚህ ቤተሰብ ማለት ነው። እና ለማንኛውም ያው እግዚአብሔር ይማረው፣ እሱም ፍቅር ዲዛይንም ታምኛለሁ ብሏል። እንግዲህ እግዚአብሔር ይማረው፣ እሷም እንግዲህ ከሰውነት ጎዳና ወጥቼ ነበረ ያለኝንም ነው ማደርገው ማለት እኮ እሱም የሆነ ነገር አድርጎብኛል እያለች ማለት እና የሁሉንም ገልበጥ ገለባብጠን ምናምን ነገር ብናየው ጥሩ ነው። በእውነት እኔ ሁሌ ሳያት ማለት ነው እና ልጅቷ የሆነ አንጀቴን ተበላኛለች። ምክንያቱም የሚያዳምጣት የለም። ከስር የሚኮመተው ኮመንትም ለሱ ነው ድጋፉ ከውስጥሙ ከላይም ሆና ስታወራ በጣም ትታፈናለች። እና ያ ልጅቷ በጣም እንደተጎዳች ያስታውቃል። በጣም ጎድቷታል። ወንዶች ደግሞ አንገት ስለደፉ ምናምን ነገር ሴትም ይሁን ጸባይኛ ነው ማለት አይደለም። እና ያው አይደል ያው እንደኔ ከሆናችሁ ማለት ነው። እስቲ ያስተውሉ። እኔ እሷን ደግፌ እሷ ይሄን ይሄን አደረገች ብትሉ ያዋቃለውኝ ማንም ቢያደርግ ማለት ለምን እና ቤተሰብ ለማንኛውም ያው እችን ነገር ለመናገር ማለት በቃ የሆነ በውስጤ ምናምን ነገር በጣም ታሳዝነኛለች እና ፈራጁ ማላይ እንደሆነ የሚፈረደው ማላይ እንደሆነ በጣም ግራ ቢጋባም በጣም ያሳዘነ የሰው ልጅ ግን ይህና አህል ከፋቱ በጣም የፈለገ ነገር ጥፋት ቢያጠፋ የሆነ ጭራሽ እኮ እኛ ያንን ሰው ለማጥፋት ስንሄድ እኮ መጀመሪያ እኮ ራሳችንን የምንጠፋ በእውነት እነሱ በሚያደርጉት ነገር አሁን በጣም በጣም በጣም አስቸጋሪ ነው። እና አንዳንድ ጊዜ ጓደኛ በቃ ጓደኛ የሚባል ነገር ራሱ አያስፈልግም፣ የሴትም ማለት ነው አንዳንድ ጊዜ የሆነ ነገር አሁን ፍቅር ዲዛይን እንዲያረገኝ እንዲያረገኝ እንዲያረገኝ እያሉ የሚመጡ በጣም ብዙዎች ናቸው። ገና የሚመጡሉ ሊኖሩ ይችላሉ፣ አይታወቅም። እና ግን እስከ ዛሬ ድረስ የት ሄደው። እኔ የሚገርመው አንድ ሰው መጣ አይደለ? ያ ሰው ከተናገረ የሆነ ቦታ ላይ ያ ሰው እንትን ካለ ሌሎችም ተከትለው ነው የሚመጡትና በጣም ከባድ ነው። ግን የሆነም እኔ አንድ ሰው ካስቀየመኝ ያን ሰው መናገር ካለብኝ እሱኑ ነው እንጂ በቃ መናገር ካለብኝ ራሴ እንጂ አንድ ሰው ተነስቶ ያን ሰው ስለተናገረ ብቻ እኔም መጥቼ እዛ ሰው ላይ መጨመር ጥሩ አይደለም። ይሄ ጥሩ ነገር ነው ብዬ አላስብምና ለማንኛውም ቤተሰብ፣ ያው እንግዲህ የተሰማኝ ስሜት ነው። በጣም ብዙዎች ፍቅር ዲዛይን እንረዳዋለን፣ ቻሌንጅ ምናምን ስትሉ ሰምቼ ነበረ። እና እሷንም በነካጃችሁ ሶሊያናንም እህታችሁ ነው። በእውነት ነው የምላችሁ። በጣም ብዙ ተጎርታለች ማለት ነው። መካስ ያለባት እንደውም እሷ ነች እና ቤተሰብ፣ ይሄን ለማለት ነው መጣሁት። ለማንኛውም አመሰግናለሁ። ሰላሙ ሁሉም እጃችሁ ደግሞ ሰብስክራይብ፣ ላይክ እያደረጋችሁልኝ ማለት ነው።